የእናታችን የኪዳነ ምህረት ድርሳን ይህ ነው። ልመናዋ ክብሯ፣ የልጇም ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ፍጥረቱን ሁሉ የሚመግብ ጌታን ጡቷን እያጠባች ሁለት ዓመት ከኖረች በኋላ ሰባ ሰገል ኮከብ እየመራቸው በምስራቅ በኩል መጥተው ወርቅ ገበሩለት። ሄሮድስ ይህን ነገር በሰማ ጊዜ በግዛቱ ያሉትን ሕፃናት ይገድሉ ዘንድ አዘዘ። ያን ጊዜ መቤታችን ቅድስት ድንግል ማርያም ከዮሴፍና ከሶሎሜ ጋር መልአኩ ቅዱስ ገብርኤል እንደተናገረው ወደ ግብፅ አገር ተሰደደች። ሰማይና ምድር ከፊቱ መቆም የማይቻላቸው ጌታን ይዛ ተሰደደች። የሚጠጉበት ቦታ አጡ። ከሀገር ወደ ሀገር ከበረሃ ወደ በረሃ ከልጇ ጋር ተሰደደች። በረሃብና በጥም በብዙ ድካም ሁሉን በእጁ የያዘ ጌታን አዝላ ተሰደደች። የአንካሶችን እግር ባቀና ፈንታ መንገድን እየመራቸው ሽፍቶችም በጎዳና አስደነገጧት። ልብሱንም በገፈፉት ጊዜ ልጄን በባዕድ አገር እንዳትገድሉት ብላ መሪር እንባን አለቀሰች። እርሱ ግን እናቴ ሆይ አታልቅሽ ይላት ነበር። የሚነግራትን ትሰማው ነበር በልቧም ታኖረው ነበር። ፀሐይ ልብሷ ጨረቃ የግር ጫማዋ አስራ ሁለት ከዋክብት የራስ ጥላዋ የሚሆኑ ደምግባቷን ዮሐንስ ያያት ልጇን እንዳይገድለው መልአኩ በነገራት ከሄሮድስ ሲያመለጠች እመቤታችን ቅድስት ድንግል ማርያም ይህች ናት። ሄሮድስ ከሞተ በኋላ ተመልሳ ወደ ሀገሯ ናዝሬት ገባች። ልጇም እናት አባትን አክብር ተብሎ እንደተጻፈ አክብሮ እየታዘዛ አደገ። ሰላሳ ዓመት ሲሆነው በዮርዳኖስ ተጠመቀ። አብ ልጅነቱን መሰከረለት። መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ ተቀመጠ። ከዚህ በኋላ አርባ ቀን ጾመ። ከእናቱና ደቀ መዛሙርቱ ጋር በሰው ልማድ ወደ ሰርግ ቤት የተጠራ ያዘዘችውን ሁሉ የሚፈጽምላት ነበርና በመለኮታዊ ስልጣኑ ውሃውን ጠጅ አደረገ። ያደረገውንም ታምራት ለወገኖቹ እስራኤል ገለጠ። ለታመሙ ሰዎች ድህነትን አደረገ። በደብረ ታቦርም ብርሃነ መለኮቱን ገለጠ። ወንጌልንም አስተማረ። መድኃኒት የተባለ ክርስቶስ በአህያ ተጭኖ ወደ ቤተ መቅደስ ገባ። የሐዋርያትን እግር አጠበ። ለድህነት የሚሆን ስጋውን፣ ደሙን ሰጣቸው። ይሁዳ አሳልፎ ሰጠው። የአይሁድ ጭፍራ ይዘው አሰሩት። ጲላጦስም ገርፎ ለካህናቱ ሰጣቸው። በእርሱ ሞት እኛን ያድነን ዘንድ አይሁድ ያመጡበትን መከራ፣ ስድብ፣ ተግዳሮቱንም በመስቀል ላይ ተቀበለ። አይሁድ ይህን ሁሉ መከራ ሲያደርሱበት እናቱ ቅድስት ድንግል ማርያምን አልተለያትም። በመስቀሉ እግር ቆማ ሳለች ወደ ቤቱ ይወስዳት ዘንድ ለወዳጁ ለዮሐንስ አደራ ሰጣት እንጂ። በተሰቀለም ጊዜ ፀሐይ ጨለመ። ብዙ ታምራትም ተደረጉ። በዘጠኝ ሰዓት በለበሰው ስጋ ሞተ። በአካለ ነፍስ ሲኦል በአካለ ነፍስም ሲኦል ወርዶን ነፍሳትን አወጣቸው። አዳምና ሔዋን በሳቱ ጊዜ ከገነት በወጡበት ሰዓት ወደ ገነት አገባቸው። ዓርብ በአስራ አንድ ሰዓትም ሥጋው ተቀበረ። እሁድ ሌሊት በመለኮታዊ ሥልጣኑ ተነሳ። ለመቤታችን ለቅድስት ድንግል ማርያምና ለሌሎች ሴቶችም ለሐዋርያትም ተገለጸላቸው። ከቶማስ ጋር ግን እስከ አርባ ቀን ድረስ አልተገናኙም ነበር። እናቱ ድንግል ማርያምን ሐዋርያትንና ከእነርሱ ጋር ላሉት ተስፋውን ይጠብቁ ዘንድ አረጋጋቸው። ባርኳቸውም ወደ ሰማይ አረገ። በአባቱ ቀኝም ተቀመጠ። ነቢዩ ዳንኤል የዘላለም አገዛዝ ጌትነት መንግስት የዘላለም ስልጣን ተሰጠው እንዳለ ከዚህ በኋላ አስቀድሞ እንደነገራቸው ለሐርያት መንፈስ ቅዱስን ላከላቸው። ዳግመኛም ይህን ዓለም ለማሳለፍ ከአብ ከመንፈስ ቅዱስ ጋር በአንድ መንግስት በአንድ አገዛዝ ይመጣል። በሐጣን ሊፈርድባቸው፣ ለጻድቃን ሊፈርድላቸው፣ ለጻድቃንም ሊፈርድላቸው በዚያች ቀን በዚያች ሰዓት ስለ እመቤታችን ስለ ቅድስት ድንግል ማርያም ቃል ኪዳኗ ብሎ ይማረን፣ በቀኙም ያቁመን። ልመናዋ ክብሯ የልጇም ቸርነት በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ልመናዋ ክብሯ ከሁላችን ጋር ለዘላለሙ ይደርብንና አምላክን የወለደች የምሕረት እናት የእመቤታችን የቅድስት ድንግል ማርያም ተአምርህ ነው። አሁንም አባቶቼ ወንድሞቼ ሆይ ተስፋ ወደምናደርገው ወደ እመቤታችን ቅድስት ድንግል ማርያም ቃል ኪዳን እንመለስ። የካቲት 16 ቀን እንደዚህ የሚል ቃል ኪዳን ሰጣት፣ በስምሽ ቤተ ክርስቲያን የሠራውን፣ ምስጋናሽን የጻፈውን፣ ስምሽን የጠራውን፣ መታሰቢያሽን ያደረገውን እምርልሻለሁ የሚል ቃል ኪዳን ልጇ ወዳጇ ጌታችን ኢየሱስ ክርስቶስ ለእናቱ ለድንግል ማርያም ሰጣት። እርሷ ለቅዱሳን በሥራቸው በድካማቸው ቃል ኪዳን እንደሰጠቻቸው ጌታም ለመቤታችን የምሕረት ቃል ኪዳን ሰጣት። እናቱ ድንግል ማርያምን አረጋጋት፣ ደስም አሰኛት። በድንግልና ስለ ጸነሰችው ለእናቱ ለድንግል ማርያም የምሕረት ቃል ኪዳን ሰጣት። ዘጠኝ ወር ከአምስት ቀን በማኅፀኗ ስለተሸከመችው ልጇ ወዳጇ ለመቤታችን ለቅድስ ድንግል ማርያም የምሕረት ቃል ኪዳንን ሰጣት። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ስለሆነ ያለመለወጥም ከመለኮቱ ጋር አንድ ስላደረገ ልጇ ልጇ ወዳጇ ለእናቱ ለድንግል ማርያም የምሕረት ቃል ኪዳንን ሰጣት። ማኅተመ ድንግልናዋ ሳይለወጥ ስለወለደችው ልጇ ወዳጇ ለእናቱ ለድንግል ማርያም የምሕረት ቃል ኪዳን ሰጣት። የድንግልና ወተት እያጠባች ስላሳደገችው ልጇ ወዳጇ ለእናቱ ለድንግል ማርያም የምሕረት ቃል ኪዳንን ሰጣት። አቅፋ ስላሳደገችው ልጇ ወዳጇ ለእናቱ ለድንግል ማርያም የምሕረት ቃል ኪዳንን ሰጣት። ከእርሱ ጋር በእግሯ ወደ ምድረ ግብፅ በመውረዷ ልጇ ወዳጇ ለእናቱ ለድንግል ማርያም የምሕረት ቃል ኪዳንን ሰጣት። እርሱን አዝላ ከእህቷ ከሰሎሜና ከወንድሟ ከዮሴፍ ጋር ከሄሮድስ ፊት በመሰደዷ ልጇ ወዳጇ ለእናቱ ለድንግል ማርያም የምሕረት ቃል ኪዳን ሰጣት። ደብረ ቁስቋም ገብታ ወደ አገሯ ናዝሬትና ወደ ኢየሩሳሌም ምድር እስክትመለስ ድረስ ከእርሱ ጋር ከሀገር ወደ ሀገር ከበረሃ ወደ በረሃ በረሃብና በጥም በብዙ ድካምን በመመላለሷ ልጇ ወዳጇ ለእናቱ ለእመቤታችን ለቅድስት ድንግል ማርያም የምሕረት ቃል ኪዳን ሰጣት። ስለደረሰባት ድካምና መከራ ወንበዴዎች ልብሷንና የኔ ዮሴፍን ልብስ በገፈፏቸው ጊዜ ስላለቀሰችውም ልቅሶ ልጇ ወዳጇ ለመቤታችን ለቅድስት ድንግል ማርያም የምህረት ቃል ኪዳንን ሰጣት። ሰይጣን እርሷና ልጇ የደረሱበትን ቦታ ለሄሮድስ በነገረው ጊዜ የዮሴፍ ልጅ ዮሳ የሄሮድስ ጭፍሮች እርሷን እየፈለጉ መምጣታቸውን ሲነግራት ስለደነገጠችው ድንጋጤ ልጇ ወዳጇ የምህረት ቃል ኪዳንን ሰጣት። በቤተ መቅደስ በካህናት መካከል ተቀምጦ ሲጠይቃቸውና ሲመልስላቸው ስላገኘችው ልጇ ስላገኘችው ልጇ ወዳጇ ለእናቱ ለድንግል ማርያም የምህረት ቃል ኪዳነን ሰጣት። ወደ ሰርግ ቤት ከእርሷ ጋር በተጠራ ጊዜ በስልጣኑ የሚያደርገውን ታምራት አውቃ ብላቴኖቹን የሚላችሁን ሁሉ አድርጉ ባለችው ቃል ለእናቱ ለድንግል ማርያም የምህረት ቃል ኪዳነን ሰጣት። ለሕዝቡ ወንጌልን እያሰማረ ሳለ እርሱን ታየው ዘንድ ከያዕቆብና ከዮሐንስ ጋር በሄደች ጊዜ በድንግልና ስለወለደችው ትወደዋለችና፣ ይሁዳ እንሆ እናትህና ወንድሞችህ ሊያነጋግሩ ፈልገው በውጭ ቁመዋል አለው። እርሱ ግን ለነገረው መልሶ እናቴ ማን ናት? ወንድሞችህ ስነማን ናቸው? አለው። እጁንም ወደ ደቀ መዛሙርቱ ዘርግቶ እነሆ እናቴና ወንድሞቼ በሰማያት ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜ እህቴም እናቴም ነው አለ። ይህን ማለቱ ወደ ሄደበት አገር ይከተሉ ዘንድ እናቱን ደቀ መዛሙርቱንና ወንድሞቹን የሚያረጋጋበት ጊዜ ባለመሆኑ ነው። እርሷንም ከቤትሽ ተቀመጪ አላት። እርሷ ከእርሱ ጋር በቀንም በሌሊትም በባህርም በየብስም ከሀገር ወደ ሀገር ከበረሃ ወደ በረሃ መሄድ አትችልምና እርሱም በመፈለግ እንዳትደክምም የሴቶች ተፈጥሯቸው ደካማ ነውና፣ ስለዚህ ከዮሴፍ ልጆች ቤት ተቀመጪ አላት። እነርሱም እመቤታችን ከቤቱ ስትገባ የወለደችው የወንድሟ የዮሴፍ ልጆች ናቸው። የብዙዎች እናት እመቤታችን ከዮሴፍ ቤት ስትገባ ሕፃናት ነበሩና አሳደገቻቸው የወንድሟ ልጆች ናቸውና ስለዚህ የጌታ ወንድሞችም ተባሉ ልመኗ ክብሯ የልጇም ቸርነት ለዘላለሙ በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ አድሮ ይኑር አሜን በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት በዕለተ ሐሙስ ቀን የሚነበብ የሚጸለይ የእናታችን የኪዳነ ምህረት ድርሳን ይህ ነው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እናቱ ድንግል ማርያምን ለዓለሙ ሁሉ ሕይወት የሚሆን በጎ ልመና አንጠየቅሽኝ ብሎ መለሰላት። ይህን ፈቃድሽን ብዙ ሰው ሳይፈጥር ብዙ ሰው ሳይፈጠር ለአዳም ሔዋንን በሰጠነው ጊዜ አስቀድሞ አባቴ አስቦታል። ይህቺ ስም ሕይወት ናት እያለ ስሟን እንዲጠራ ትንቢትንም በገለጽንለት ጊዜ አባቴ አስቀድሞ አስቦታል። ይህች ስም ስለ አንቺ የተነገረች ትንቢት እንጂ የእርሷ ስም አይደለችም። ሔዋን ግን አጥፊ ናት እንጂ ሕይወት አይደለችም። የጥፋትን ሥራ የጀመረች ናትና ሕይወትስ ይቅርታን ለሁሉ የምትለምኝ እናቴ አንቺ ነች። ቃል ኪዳን ገባንላት ከልጅ ልጅህ ተወልጄ አድንሃለሁ በማለትም አንቺን ቃል ኪዳን ትሁንህ ብለን ሰጠነው። ለአብርሃምም ስለ አንቺ ቃል ኪዳንን ሰጠነው። እግዚአብሔር ለአብርሃምም እንዲህ አለው። በልጅ በይስሐቅ ዘር ይጠራልሃል። ለያዕቆብ በወርቅ መሰላል አምሳል ብገለጽለት እኔ በማፀንሽ አደርው። ለሙሴ እሳትና ቅጠሉ ተዋሕዶ በእንጨት አምሳል ብገለጽለት ቅጠሏ ሳይቃጠል ሳይጠወልግ እንደቀረ ባህር የመለኮቴ ሳያቃጥልሽ በማፀንሽ ተሸከምሽኝ። እናቴ ሆይ በኪሩቤል ሰረገላ ላይ የምቀመጥ የሰማይና የምድር ንጉሥ ስሆን በወለድሽን ጊዜ በወለድሽን ጊዜ በበረት የተኛሁትን ትህትናዬን አላየሽምን? ሰማይን በደመና የምጋረድ እኔ በጨርቅ ተጠቀለልሁ። እናቴ ሆይ እኔ ቅድመ ዓለም የነበርኩ ፍጥረቱን ሁሉ የምመግብ ስሆን ከጡትሽ ወተትን ባጣሁ ጊዜ ሕፃን ሆኜ የሳለቅስ ትህትናዬን አላየሽምን? እናቴ ሆይ ስለ እኔ እንጀራ በለመንሻ ጊዜ ኮቲባ ከእጅሽ ነጥቃኔም በምድር ላይ ብትጥለኝ የታገስኩትን መታገስ አላየሽምን? እናቴ ሆይ በክፉዎች አይሁድ እጅ ተይዤ በፍርድ አደባባይ መቆሜን አላየሽምን? እናቴ ሆይ የፊቴን መጸፋት የራሴን መመታት የሰውነቴንም መገረፍ መሰቀል መስቀል ተሸክሜ ከሊቶስጥራ እስከ ቀራኒው ድረስ መመላለስ ሰኒሳ አላየሽምን? እናቴ ሆ የእጄን የእግሬን መቸንከር፣ በራሴ ላይ የደፉትን አክሊል ሶቅ በራሴ ላይ የደፉትን አክሊለ ሶቅ፣ የጎድኔን መወጋት አላየሽምን? ከዚህ ሁሉ የሚበዛውን አልነገርኩሽምን? እናቴ ሆ ይህ ሁሉ የደረሰብኝ የኔንና ይህን ዓለም ለማዳን ውረድ ተወለድ ብዬ ይላከኝ የአባቴን ፈቃድ እፈጽም ዘንድ ስጋሽን በመልበሴ ነው። አስቀድሞ በነቢዩ ኢሳይያስ አንደበት ስለ ሕዝብ ኀጢአት ልጄ ለሞት ደረሰ ብሎ ተናግሯልና፣ አሁንም እናቴ ሆይ ድካምሽና ድካሜ እኩል ነው። እኔ የዓለም መድኃኒት ነኝ፣ አንቺም የዓለም መድኃኒት ነሽና፣ አንቺ ምህረትን የምትለምኝ ነሽ፣ እኔ ይቅር ባይ ነኝና ልመናዋ ክብሯ የልጇም ቸርነት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 በደለኛን ሁሉ የምታስምር የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናቱ በቅድስት ድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም በአንድነት ይማረን ለዘላለሙ አሜን። አቡነ ዘበሰማያት